ሆንም ትላንትና ሲሙኝማ ይሄ ምሽት ላይ በቃ እቺ ነች የምትመጣው እያሉ ታምራለች። ላይክ አድርጓታል ምናምን ላይክ ማርጓታል በቃ እቺ ነች የምትመጣው ምናምን እያሉ ነበርና ነበር አቀናቢ ድበም ላይ ላይክ አድርጎ ብሩክ ኢንስታግራም ላይክ ላይክ አደረገው የሚል ልክ ነው ብላ ታዲያ በካንተ ሁላ የሚሄዱት እነሱ ላክ ላይክ የሚያደርገው ታዲያ እነሱን ሁላ ልይዘቻ እኔ እንጃ ወላሂ፣ ግን ይችኛው የሆነች አይደል ቆንጆ ነገር ነች ታምራለች። በቃ ከእዛ

ብቻ እውነቱ ከነሱ አላህ ነው የሚያውቀው። እኔ ምን ፈልገው እንደ አንድ ከሱም ጋር መጣይ ከሱም ጋር መጣይ ከሌላም ጋር መጣይ፣ ልጅቱ ከዛ ነገር ልትወጣ ነው። እኔ ነው እኔ የሚያነነው። ምን እንዳሉ ትሰማላቸው። ስንቱን ነው የምትወደው? ስንቱን ነው የምታፈቅረው? ምንድን ነው ሰ ታውቃለች እንዴ? ስንቱን ነው የምታፈቅረው አሉ።

ታላለቅን ብቻ ለሁሉም ነገር ኸይር አለ ያለው። ወላይ ግን እሱንም እሷንም የሚናገሩ ሰፈር ዝም እን አትግቡ፣ አታዳምጡ

ተስፋስፋት ችግር የለውም። እሱ ይዞ ቢመጣ ችግር የለውም። የሚስማሙበት ጊዜ ይመጣል። አሁን መቼም ፍቅረኛ ፍቅሩ አይደለ ቢያመጣ ጓደኛ ነው፣ ዝም ብሎ ጓደኛ ረሱ እንዲህ አይነት ውስጥ እንዲህ የሚገባ ሰው አይደለም። ችግር ነው። ይዞ ይመጣል ብላችሁ አስባችሁ ነው። የስራ ባርደብራ ለስራ ሆነ ሆን ይመጣ ይሆናል፣ ይዞ ይመጣ ይሆናል። ግን እንደፈለገ አቶሱ አላህ አላህ አላህ ስሙኝማ፣ እንደናደራችሁ አሽራ ውስጥ ሰው አለባት። አይናችን በቀላል ሰው አይጠጋም። እንደናደሽ አለ እግዚአብሔር ይመስገን ነው እንጂ እናንተ እዚህ ጋ እሱ ሌላ ሴት አመጣም አላመጣም እንደኔ ከሆነ እንደኔ አስተያየት ነው ነው። አይደለም እናንተ ቆም ብላችሁ ካያችሁ እኮ እቺን በጀርባ ሌላ ነገር እንዳለ አላወቀችም። ብታቅ እኮ ነው ሁሉም ሰው ማውራትም ሆነ መንጫጫትም ይችላል። ግን እቺ ልጅ ምንም ምታቆ ነገር የለም። እኔ ብቻል ብቻል እኔ አሁን አሁንስ ምን ያሰብኩ ነው እቺ ልጅ ወደ ቡታጅራ ብትማላስስ። እኔ ብሩክ ራሱ ማለት ካባት ካባቱ ራሱ አይደል ያመጣ የኡነት ያሳዝናል። ይሆን አደጋ ደርሶ ከሚለቀስ ከሚያዘኑ ከሚመጣ

ራሱን በቪዲዮ የሆነ ትረጀል ሰው ልጅ የሆነ አይኖውን አይተሽ ትረጀልሽ የሆነ ሰብስክራይባቸውና ለእይታ ነው እንጂ ህቴ ለበለጥሮ አይደለም። እቺ ገና የምታድግ ልጅ ጥሩ ደረጃ ትደርሳለች ተብለ የምታስብ ልጅ። ስለዚህ ወደ ቡታጅራ እራሱ ወስዶ ይስጥ። እሱን ያመጣት ወስዶ ይስጥ እና አዎ በጣም ነው የሚያሳዝነው። አይ በእራሷ ትሂድ በእራሷ ትሂድ ምን በእራሷ ትሂድ አይደለም፣ በእራሷ ነው ምንድነው የምትሄደው ነው ትሄድ ባልነገር የለም። እኔ እንዴት ነው እኮ እሱ አንጥቷል። አዎ አላመጣም ብለን ከቤተሰብ ተረክቦ አንጥቷል። ይቼልኝ ስልክ እየደወለላል፣ አንጥቷል ምን ማለት ነው።

እቺ ልጅ ሚፍታም ያሳደገችም ስንት ጊዜ አሁን እሱ እሷ ብሩኬ በእሷ ስም ያሳደገች ሰዋለ። እንዴት አንድ ነገር የሚያሳዝነኝ የእውነት በዚህ ዘመን ላይ ማንም አያስብም። በሱ ሌላ ቦታ እኔ አንዳንዴ እኔ ሁለቱንም ለይቶ የሚሳደቡበት ቦታ አልወደውም፣ ሲጀመር ማለት ነው። ጋሽዬ አዲስ አበባ አለ። ብሩኬ ከፈለገ ምን መሰላችሁ? መጀመሪያ ራሱ በቀደም ብሩኬ ወጣሎ ስል መቶ ወጣሎ ብሎ አላል። የዛኔ እሱን ሊጠይቀው ምን እንደሚፈልግ ካንቺ ብሏል። የዛን ቀን ዳኒ እኔ ለሷ ስሜት አለኝ ስል ኖ እኔ ሰው አይደለም እንዴ ከሷ ጋር ያለው እንዴት እንደዛ ትላለ ብሎ በአፉ በመምታት ወይ በመሳደብ ሳይሆን ተናግሮ ቢሆን እሷንም አስከብሮ ራሱንም አስከብሮ ቢሆን ይሄ ነገር ይፈጠራል ብዬ አላስብም። ሁለተኛ ደግሞ ሁለተኛ ደግሞ ጋሽዬ እዛ አለ አዲስ አበባ ማለት ነው። ታውቃላችሁ ለአብርሽ ብሎ መጥቶ ባቴ ድንኳን ይዟት ባይ ድንኳን ለስራ ብሎ ደውዶ ልጃችሁ አደራ ሰጣችሁ ነበረ፣ ግን ደግሞ እዚህ ደርሳ የሆነ ውስጥ የሆነ ነገር ውስጥ እየገባች ስለሆነ በኋላ የሆነ ነገር ከሆነች ስለምጸጽተኝ እሷን ምከረዋት ብሎ ደውሎ ተናግሮ፣ ወይ ደግሞ በቪዲዮ አምጥቶ እኛም እንዳንፈርድበት ለምን አልተናገርክም ለጋሽዬ እንደተቀበልክ ብለን ወደ ቪዲዮ ከጋሽዬ ጋር መጥቶ ይኸው እኔ ለጋሽዬም ተናግር ያለው በኋላ እንዳትሰድቡኝ ኦዲየንሶቼ ብሎ ጋሽዬን አቁሞ እሷን አቁሞ ተናግሮ ብወጣ ጥሩ ነው። አሁን እሱ ጀመረ፣ እሷን እዛ ውስጥ አስገባ የምንለው እኮ እሱ ባይጠይቅ እሱ ውስጥ እሱ ዝም ብሎ እሱ ባይጠይቅ ሂዶ ዳኒን ምንድን ነው ከእሷ የፈለግከው ብሎ ባይጠይቅ ይህ ነገር አይፈጠርም። ሁለተኛ ደግሞ እኔ እንጨት አይደለሁም እኮ የሰው ልጅ ነኝ። ከእሷ ጋር ያለው አንድ አመት ሙሉ እሷን ስለምፈልጋት እንጂ ለስራ ከሆነ ብዙ ሴቶች አሉ ብሎ አፉን አዘግቶ ቢሆንም ይሄ ነገር አይመጣም። እሷም አሁን የምትፈልገው እራሱንም አስከብሮ እሷንም የኔ ናት ብሎ እንዲያስከብር ነው የምትፈልገው እንጂ ብሩኬን ጠልታ አይደለም። ትወደዋለች፣ እሱም ይወዳታል፣ ግን መናገር አቅቶት ነው። እሱም ይሄም ብዬ ነው የሚያስበው ነው እንደኔ። ይሄ ሁላችንም በአንቺ ሀሳብ እኮ እንስማማለን፣ ግን አደለም አሁን ማለት ነው ከብሩኬ ሀይሜ የምትፈልገው አንድ ነገር ብቻ ነው። ባለፈው ማነበር ይሄ ዳኒ ነው ሰይጣን እንደሆነ ምንድነው አለችው፣ ከህይወቴ ውጣ፣ ስልክም እንድትደውል አልፈልግም፣ አንተ የማገኘትም አልፈልግም አለች። ሀይሜ አይደለ በቪዲዮ ስትል ብሩ ምንድነው፣ ሀይሜ ደግሞ ከብሩኬ አሁን የምትፈልገ ብሩኬ በቪዲዮ አምጥቶ ሶሲን፣ አንቺ ህይወትን እየበጠበጥሽ ነው፣ ህይወቴ ተበላሽቷል በአንቺ ምክንያት ምናምን ብሎ ከህይወቱ ማስወጣት ትፈልጋለች። አሚ ይሄ ማናችም ላይ ያለው ነገር ነው። ገባች አይደለም? የተኛውን ሴት ላይም ያለው ነገር ነው። አንቺ የምትቀርቢ ወንድ ላይ የሆነች ሴት ደጋፍ ሆና የምትኖር ከሆነ ለወደፊቱ እንኳን ህይወትሽን ሽን ነው የምታበላሽው። አይምሮ ላይ ይቀመጣል ይሄ ነገር ገባሽ አይደለም? ከአሁን ከአሁን ከእሷ ጋር ይደዋወላል፣ ከአሁን ለአሁን ከእሷ ጋር ይገናኛል ምናምን እያለች የሆነ አይምሮ ላይ የሚቀመጥ ነገር አለ እና ብሩኬ እንደዚህ አይነት ነገር ማድረግ አለባት። ሶስና ሁለተኛ እንዳታገኝ ህይወቴ እየተበላሸ ነው፣ ህይወቴ እንዲበላሽ አልፈልግም ብሎ ብሩኬ ሶስናን መጥቶ እንደዛ ብሎ ይናገር። ማንም ቢሆን እኮ እኛ ማናችንም ብንሆን ህይወታችን እንዲንበላሽ አንፈልግም፣ የትኛውም ሰው ማለት ነው። ጌታን አሁን ብሩኬ አላወቀም እንጂ የእውነት አብሮ የጠጡት አብሮ የበሉት የእሱ ምቀኞች እኮ ብዙ ናቸው፣ አጠገብ ነው የእውነት ለእሱ እንዴት እንደሆነ አልታያም እንጂ የበራሱ ድምፅ ደግሞ የሆነ ነገር ተናግሯል። ይህኔ የህይወቴ የስኬቴ ቁልፍ አይሜ ነች ብሏል። ያንን ነገር እንዴት መረዳት አቅተዋል ልጁ። የእውነቴን ነው የምላችሁ። እዚ ጋ የስራ ሴት ደግሞ ማንም ሰው ይፈልጋል። የእውነቴን ነው። ብዙ ሴቶች አደ ቤት ውስጥ ተዘፍዝፎ ስልክ ለቲክቶክ ለምን ላይ የሚውሉት እየተሳደባ የሚውሉ እች ትንሽዬ ልጅ አእምሮ ሰጥቶ ልብ ሰጥቶ ጌታ ነው የምላችሁ፣ ልብ ሰጥቷት በኢየሱስ ብሩኬችን ልጅ በአጣት አስሰ እውነት አንድ ላይ ቢሆኑ ነገ ትልቅ ቦታ የሚደርሱት ልጆች ናቸው። በጣም ትልቅ ቦታ እግዚአብሔርን። ይቅርታ ደግሞ ማንንም አልገደለም። እዚ ጋ መጥቶ ብሩኬ እሱ አቶን ይሄም አቶን የሚያምሉ ሴቶችም ሆነ ወንዶቹ ለነገ ለእሱ ጠላት ናቸው እንጂ የሚጠቅሙት አይደሉም። አጠገብ ላይ ያለው ሀይሚነት እንጂ ለብሩኬ የሚጠቅመው በኮሜንትም ሆነ በምንም የሚያወሩት ልጆች ሴቶች ሆነ ወንዶች ምንም አይጠቅሙም። ያንን ደግሞ እንዴት ማገናዘብ አቅተዋል ቡሩክ የእውነትን ነው የምላችሁ ና አለ

ቡኬ ለእሷ እቁ ነው የሚያሰቡት። ወላህ ለአዚም አሁንሁላይ ምርጥ ምርጥ ምርጥ ደስ በሌላ ግሩፕ ገብች አላህ ከይር ጀዛችሁን በያይ ምነታችሁ ይክፈልላችሁ መስዋዕት እንዴት እንደከፈለች

ችግር የለም። ስለዚህ ሰው አሁን እናንተ ግሩፕ ያላችሁ እንደነሱ ተምሳሌቱ ኑ። በቃ ኦዲየንስ ማለት እነሱ ነ አሁን እኛ ፍቅረኛ ኑሮን ምንም ፍቅረኛ የአንቺ ፍቅረኛን ሳይለን ዝም ብሎ በጓደኝነት ከኛ ጋር ተጫውቶ አንቺ ለነጌ ለነጌ ለነጌሽ ማለት ነው።